ልብስም አልለበሰም እንትን ያለ ነገር የለም ብሎ ወጥቶ በዛው ቀረ። በማግስቱ ደውሎ ደብረ ዘይት ሽርሽር ሄጃለሁ። ምን ታደርጋለህ? ህሰ አይ እመጣለሁ ሆነ። ለምንድን ነው ስደቱ? እናት አርቅሳ እሱ አሁን ይሄን ሊቢያ አልፎ ሌላ አገር እስኪደርስ እናት በልጇ ስቃል ብትሞት ልጁ ጣሊያን ሀገር ቢገባ ሌላ ሀገር ቢገባ፣ ምንድን ነው ዋተኙ? ምንድን ነው ጥቅም? የተሻለ ህይወት ለእናቴ ብሎ አይደል? እናቱን ከገደለ በኋላ ነው የተሻለ ህይወት የሚሆን? በሀገር ውስጥ እኮ ኩሊነትም ጫማ ጠርጎም እኮ መኖር ይቻላል። የኑሮ ሁኔታ ደግሞ ለልጁ በማጠራከር አትበላም እንጂ እናት ተናኘ እርግጠኛ ምሳ፣ ቁርስ፣ እራት አከታትላ አስፔዛ ገዝታ አትበላ። የምታጥፈው መቶና ሁለት መቶ ብር አጠራቅማ ልጇን ለማስፈታት ነው። በረሃብ ልትሞት ነው። ይችል እስከ መቼ ድረስ ግን ይሆ ዛሬ እናት ተናኜ የምትኖረው ያል ሌላ እናት እኮ ደስ እንደዚህ ነው የምትኖረው ማለት ነው። እና ወጣቶቹ ይሄንን አይተው ከዚህ መማር አለባቸው ብዬ አስ እስካሁን ያው በህዝብ እርዳታ አንድ ሚሊዮን ብር ልጄ ደብረ ዘይት ልዝናና ሄድኩ ብሎ ወጥቶ በሊቢያ መታገቱ ነው ሰማሁ። ይላሉ እኒ እናታቸው። እስኪ ከአቶ በቀለ ማሞ ጋር በመሆን እንጎብኛቸው። እንኳን ለብርሃነ ትንሣኤ ያደረሳችሁ። አሁን የምንገኘው ያው የባህል ዋዜማ ላይ በመሆኑ እንኳን ለብርሃነ ትንሣኤ አደረሳችሁ እያለን ዛሬ የምንገኘው ወይዘሮ ተናኝ ቤት ነው። እስቲ ወይዘሮ ተናኘ ዛሬ ያጋጠማቸውን ነገር በጥቂት ያስረዱናል። ስደት ትንሽ ልጅ ነው እና በሰውም በሚረዱኝ የምረዱኝ እስካሁን ድረስ ረድተውኝ እስከዛሬ ያደረሱን ያሁም ደግሞ በጣም ችግር ላይ መቋቋምም ምንም ናቸው ምንም ነገር የተቻለ ነገር የለም፣ እና በጣም ችግር ነው። ስንተኛ ልጆት ነው? ሶስተኛ አራተኛ ልጅ አራተኛ ልጅ ስራ አልነበረውም። እንዴት አሰበው ወደ ውጭ ወደ ስደት ለመሄድ? ምንም እኔ ያሰብኩት ነገር የለም። አስራ ሁለትን ተፈትኖ ውጤት አልመጣለትም

እሱ ከሞተ ያው አስራ ስድስት ዓመት ጨረሰ። ብቻዎትን ነበረ ማለት ነው ሲያስተዳድሩት? አዎ ማን እየረዳዎት ነበር? እኔ እየረዳሁት ነበር። ልጆቹ ትልልቆች ከፍ ከፍ ብለው ነበረ ወይ ብቻዎትን ነው? በቃ እስካሁን ድረስ ልጆች ናቸው ያው ያዘኑ ጎረቤቶች እየረዱኝ፣ ሰውም አይጨክልብኝም። እኔም የሰው አቅ እንግዲህ ጋሽ በቀለም በዚሁ በስደተኛ ጉዳይ ላይ ነው የሚሰሩት እና እስኪ እናታችን ካጋጠማቸው ችግር ጉዳት አንፃር ያለውን ነገር ያስረዱ። አለው በተመርካቾቻችን እንኳን እንግዲህ ለበዓሉ አደረሳችሁ። የደስታ ስሜት ተሰምቶ ነው ማለት አይቻልም። ምክንያቱም ያለንበት አሁን የወይዘሮ ተናኘ የገጠማቸው ችግር በእያንዳንድ ቤት በእያንዳንዳችን ላይ ገጥሞ ቢሆን ኖሮ የሚሰማንን የሀዘን ድባብ፣ የሀዘን ስሜት ከውስጥ ይስላለን። ብዙ ጥሩ ስሜት የለኝም፣ ግን ወግ ነው ባህል ነው እና እንኳን አደረሳችሁ ለማለት ትወዳለ። ወይዘሮ ተናኘ ገጠማት በቃላት የሚገለጽ ነገር አይደለም። አሳድጋ ለውል ለማድረግ አበቃለሁ ብላ ያለችው ልጅ ትላንት ደረሰ እና አንዳንድ ነገር ሲረዳት ቆይቶ ያው ደግሞ እናቴን ቤተሰቦችን ከዚህ በተሻለ ሕይወት አኖራለሁ ብሎ ደግሞ ስደት እናፍቆ በሊቢያ ታግቶ ሞቱን እየጠበቀ ባለበት ሁኔታ የእናት ስሜት ምን ያህል እንደተጎዳ ተመልካች ከኔ በለጠ ሊፈርድ ይችላል። ሐዘኗ ቀላል አደለም። ይህን የሚመለከት የተናኘን ስሜት ይጋራል። እያስባሉ ስደት እንዲህ በቀላሉ የምናወራው አይደለም። በተለይ ዛሬ ስለ ፖለቲካ ውስጥ ለምናምኑ ስደት አይደለም የምናወራው ይሄ ኢኮኖሚካል ማይግሬሽን ላይ ወይም የኢኮኖሚ ስደት ብለን ስንሄድ ወጣቶቻችን ልጆቻችን በደላላ ላይ እየተታለሉ ጓደኞቻቸው እያታለሏቸው በሊቢያ፣ በሱዳን፣ በጅቡቲ፣ በኬንያ እየፈለሱ ነው። የሚገርምሽ ሁሉም ኤሪያ የታጠረ ኤሪያ ነው፣ የሞት ኤሪያ ነው ሁሉ። በተለይ በሱዳን ወደ ጅቡቲ የማይሞከር፣ በጅቡቲ ወደ የመን የማይሞከር የጦርነት ኤሪያ ነው። በሶማሌ በኩልም እንደዚሁ ለመውጣት የሚሞከረው ዛሬ የለም። ግን ወጣቶቹ የግንዛቤ ማስጨበጫ ስላልተሰጠ፣ ኅብረተሰቡ ዝም ስላለ፣ ወላጅም መሄድ ያለበትን ርቀት በመምከር ደረጃ ስላልሄደ፣ ልክ እንደተናኘ ልጆቻቸውን የሚያጡ ቤተሰቦች ዛሬ እየተበራከቱ መጥተዋል። ዛሬ አሳደገችው ልጅ ነገ በዚህ በመጦሪያው ሰዓት እንደገና እሱ ስደት ሄዶ ተይዞ ታግቶ፣ ይች እናት ምን ያህል እንደምትሰቃይ ማሰብ። ስለ ልጅ ስለ ልጁ መታገት ታስባለች። ልጇ እንደማስለቀቅ ዋጋ ትከፍላለች። የእሷ ህይወት ደግሞ የእሷ ኑሮ ደግሞ እንደምትመለከችው በዚህ ቤት ውስጥ እንዴት እንደምትኖራት በዚህ ኑሮ ውድነት ዘመኗን በሙሉ ሰው ቤት

ስለዚህ ሀዘን ከባድ ነው እና ስደትን ከዚህ አስከፊነት ማየት ይቻላል ብዬ አስባለሁ። ሲሄድ አውቀው ነበረ የነገሩት ነገር አለ? እንዴት አወቁ መሄዱ? ማታ ቁጭ በጣር ነበር ትል ብሎ ተነስቶ ሲወጣ አረናተም የት ነው ምትሄደ? መሽቶ አስለው መጣውና ልቅ ብሎ ወጡ ልብስም አለብሰን ምንም እንትን ያለ ነገር የለን ልቅ በዛው ቀን በማግስቱ ደውሎ ኧረ ደብረዘይት ሽርሽር ሄጅ ያለ ምን ታረጋለህ እዛ? አይ እመጣለሁ አሁን ማታ። በሶስተኛ ቀን ደውሎ ጎንደር አዘዞ ላይ ኧረ ና ተመለስ፣ የሚፈለግ ነገር ገንዘብ ተበድሮ ምንም ተብሎ ይላክል እና ተመለስ። እመለሳለሁ ቤት እመለሳለሁ መታወቂያ የተሰበረው አንመለስም አሁን መመለስ አንችልም። በአራተኛው ቀን ምንድነው የሚባል ከተማ ላይ ደረስ ነው። በዛ ሄደው ምንም ማድረግ አልችልም። እዛ መጋዘን ገቡ። ጠዋትም ለቅሶ ማታም ለቅሶ ነው በቃ። ያለፈው ብቻ ይህ ነው ብዬ ለማብራትም ይከብደኛል። እግዚአብሔር ብቻ መድኃኒዓለም እስከዛሬ ህይወቱን አቆይቶታል። ያው ባህርም ገባ ተውስጡ ስንቱ ልጆች ሲያልቁ አስራ ሁለት ልጅ ተረፉ፣ ተሰባ ልጅ አስራ ሁለት ልጅ ተረፉ። ከዛም በኋላ እንደገና ገባ እንደገና ፖሊስ እንደገና በተዛ በፖሊስ ወቅቶ እንደገና ታግቶ እንደገና ሁለት መቶ ሀያ ሺ ተበድሬ ከፍዬ ከፖሊስ ድጋሜ ደግሞ ድጋሜ ደግሞ ሰው ያሉበት ቦታ ነው። ደውለው ያገኙ ትገናኛላችሁ። ከሌሉ ጋር ኔትወርክ የለም መገናኘትም የለም ጓደኛ አንዳንድ እ እርሱ ነበር የሚደውሉት ወይንስ እሱ ነው የሚደውሉት? ልጆቹ ይደውላሉ። ከዚህ ይደውላል። ልጆቹ ሲደውሉ ልጆች በልጆቹ ስልክ በኢትዮጵያ ስልክ አይደለም፣ ያው በእነሱ ስልክ ነው። ስለዚህ ከሀገር መውጣቱ እርግጠኛ ነው ማለት ነው። በኢትዮጵያ ናቸው ሲገባላቸው፣ እነሱ በእንትን ቋንቋ፣ በሌላ ቋንቋ ተናግረው ገብቶ ደረሰኝ ቶሎ ላክ ይላሉ። ደረሰኝ ሲላክ ያኛው ምን ያህል ገንዘብ ይጠይቃቸው? ብር ነው ስድስት መቶ ሺህ ይላሉ፣ ሰባት ይላሉ፣ አምስት ይላሉ። በቃ ዝም ብዬ እያዳመጥኩ ነው። ምንም ነገር ምንም ማድረገው ነገር ስለሌለ፣ እዚህ ላይ ምን መሰለሽ፣ አሁን እንደውም የሱ አለች፣ የስቃዮችን ስቃይ ሁሉ ነው ያየ። ሁለተኛ ጊዜ ማለት ነው በሱዳን ከሱዳን ጀምሮ ሁሉ ስቃይ የሚጀምረው ከኢትዮጵያ ድምር ከተሻገረ በኋላ ብዙ ጊዜ በወታደሮች ይታገታሉ በደላላ ይታገታሉ። ድንበሩ ከወደደ ሱዳን ድንበር ሲገባ ከፍሎ ነው ከሱዳን ድንበር በዛ አቅጣጫ ደግሞ ወደ ሊቢያ ለመሻገርም ደግሞ ሌላ ስደት ሌላ ክፍያ ነው ሌላ ስቃይ ሌላ ችግር የእሷ ልጅ አንድ ሞክሯል ከላ አደረገ ጀልባው ተገለበጠው ብዙ ወንድሞቹ ብዙ ጓደኞቹ አጣ እሱ ተመለሰ ላይ አሁን ሊቢያ ላይ ሲታገት አጋቾቹ እንደ እሷ ፊት ብዙ መናገር ስለሚከብ እንጂ ከዚህም የበለጠ ብዙ ነገር ያደርጋሉ። ብዙ እጅግ የሚሰቀጥት ነገር ገንዘቡን በነገርች ላይ በሁለት መንገድ አንዳንድ ጊዜ ይጠይቃል። አንዳንዴ ውጭ ያሉት የሚረዱ ሰዎች የሚያግዙ ሰዎች እዛ ያሉት ሀገር ላይ ያሉትን ሰዎች ደላሎቹ ቅርብ ከወታደሮቹ ጋር ክበት ስላላቸው በውጭ ሀገር ከረንሲ ገብቶ የሚሰጥበት ሁኔታ አንዳንዴ ደግሞ እዚሁ በሚሰበሰብ አንድ ቁጥር ይናገራሉ። በዛ ቁጥር እንዴት ታስገቢያለች። ኔክስት ታይም ላይ ያንን ቁጥር ደግሞ ትሬስ ማድረግ አይቻልም እና በዛ ሁኔታ ነው። አሁን ይሄ ልጅ እንግዲህ የተሰጠውን ጊዜ ገደብ ያልቃል። እስከዚህ ቀን ድረስ ካልመጣችሁ ከዚህ በፊት ሊቢያ ላይ የታረዱትን ልጆቻችንን ወንድሞቻችንን አይተን ሰቆቃ ነው። አሁንም ሊቢያ ላይ መታገት ገንዘብ፣ አፍታ አካል ብልት መወሰድ አለ። ብዙ መቸገር አለ። መደብደብ አለ። መገረፍ አለ እንደ ባሪያ መሸጥ አለ። ብዙ ብዙ ነገሮች አሉ። ግን እንደ እድሉ ገጥሟት እንኳን እሷ ተማኝ ብዙ ጊዜ አንድ ሁለት የሶስት በስልክ በዛ በኩል ተደውሎ ማግኘቷ ሽዝራኪ አንድ ሱ ሁለተኛ ይሄንን ቪዲዮ የሚመለከቱ ሰዎች ይህንን ስናስተላልፍ ትምህርት እናት ማልቀስ የለባት ልጅ ነገ ወደ ተሻለ ሕይወት እኖራለሁ ብሎ ሲያስብ እናት አባቱን እረዳለሁ ብሎ ደግሞ ይህንን ያህል ዋጋ የሚያስከፍል ነፍስን ስጋን ዋጋ የሚያስከፍል ስደት ምንም ጥቅም ነው? አሁን ይሄ ልጅ እርግጠኛ የእናቱን ለቅሶ ቢያ እዛ ያሉት ሰዎች ስደትን አይደለም መኮር መመኘትም አይፈለግም። ለምንድን ነው ስደቱ? እናት አልቅሳ እሱ አሁን ይህን ሊቢያ አልፎ ሌላ አገር እስኪደርስ እናት በልጇ ስቃል ብትሞት ልጁ ጣሊያን ሀገር ቢገባ ሌላ ሀገር ቢገባ ምንድነው? ጓደኞች፣ ምንድነው ጥቅም የተሻለ ህይወት ለእናቴ ብሏል። እናቱም ከገደለ በኋላ ነው የተሻለ ህይወት ሚሆ በሀገር ውስጥ እኮ ኩሊነትም ጫማ ጠርጎም ከመኖር ይቻል ለምኖም ከመኖር የሚችል ሀገር ውስጥም የሀገር ነገር ማወቅ አለባቸው ልጆቹ፣ እና ቀላል አደለም የበጠመው ይሄ ልጅ ስቃዩ። የበለጠ ደግሞ በአካል አግኝተን እግዚአብሔር ሊፈቅድ አንድ ቀን ወይም ካለበት ቦታ ሊያስተላለፍ ወይ ደግሞ እዛ አገር ያሉ ሊቢያ ያሉ ልጆች ነፃ ወጥቶ ይሄ መሄነ ብሎ ቢናገሩ እውነቱን የበለጠ ደግሞ መረዳት ይችላል። እኛ በመረጃ ኢንፎርሜሽን ደረጃ እና ዋላ በሰነድ እናገኝ እንችል ሆ እና ስቃዩን እና ፔይኑ ቀላል ብለን አይደለም። አሁን የምታየው ልጅ እዛ እየተሰቃየ ነው። እናት እዚህ እያለቀሰች፣ እናት ስለ ልጇ ታለቅሳለች። አደሴም ታይ የኑሯ ሁኔታ ደግሞ ለልጁ በማጠራቀር አትበላም ይችላል ተናኘ እርግጠኛ ነኝ፣ ምሳ ቁርስ፣ እራት አከታትላ አስፔዛ ገዝታት በየምታጥፈው መቶና ሁለት ምትቶ አጠራቅማ ልጇን ለማስፈታት ነው። በረሃብ ልትሞት ነው ይችላል። እስከ መቼ ድረስ ግን ይሆን ዛሬ እና ተናኘ የምትኖረውን ያል ሌላ እናት እኮ ደስ እንደዚህ ነው የምትኖረው ማለት ነው። እና ወጣቶቹ ይሄንን አይተው ከዚህ መማር አለባቸው ብያስ በጣም በጣም ከነገር ነው እናታችን፣ የሚያኑበት ሁኔታ በጣም የሚያሳዝን ነው። እንግዲህ የሚኖሩትም ህይወት እንደሚታየው ነው። ካልተሳሳትኩ የእድር ቤት ነው አይደል? እንደ ጠባቂ ማለት ነው። እንግዲህ እንደዚህ አይነት ቤት ውስጥ እንደዚህ አይነት ህይወት እየተኖረ ይህንን ለመቀየር ነው ልጅ ተነስቶ የሄደው፣ ግን ያው መንገድ ላይ በአጋቾች ተይዞ እሱም እየተሰቃየ ነው። በጣም ያሳዝናል። እንግዲህ ይህንን የምታዩ ተመልካቾቻችን በተቻላቸው አቅም ለእኚህ እናት ድረሱላቸው፣ ወንባቸውን አብሱላቸው፣ ፋሲካቸው እንዲሆነባቸው ልጃቸውም ልጃቸውን እንግዲህ እንዳሰበው እግዚአብሔር ከዛ ጭንቅ ከዛ መከራ አውጥቶ ያሰበው ወይንም ወደ ሀገሩም የሚመለስበት እንደው ግርናቱን ይዘው እግዚአብሔር እርቶት ወደ ሀገሩም ከተመለሰ አንድ ነገር ነው እግዚአብሔር ይመስገን። ካልሆነም ደግሞ ተሻግሮ የሚያሰበውን የእናቱን ለመርዳት ያሰበውን ነገር እንዲሳካለት ተመልካቾቻችን እርዷቸው፣ በተቻላቸው አቅም እላለሁኝ። እንዴት ነው እርሶ የሚገኙት? በምን ያገኛችሁ? ተመልካቾቻችን ምስል ካለዎት፣ ወይንም ደግሞ አካውንት ካለዎት ተመርካቾቻችን ምታደርጉት እርዳታ ምታገኙት ገዛ ሁለት ነፍሰ ነው የሚያድነ ልጁን የሚያድናል፣ እናት ታድና ትድናለች። እንዳልኳችሁ ቅድም እንደገጥ እሷ እያጠራቀመች ልጁን ለማስለቀቅ ቁርስ፣ ምሳ፣ አራት አስፔዛ፣ ገጽታ የምታደርገው ነገር የለም ፋይናንስም አንዳንድ የድሮ ልጁ በወጣትነቱ ተፍተፍ መቶ ሊረዳት የነበረው ነገር ዛሬ የለም። በአቅማ ደካማ ነች እንደምታዋት ልብሳት አጽዳ ሰርታ ትኖራለች ማለት አይቻልም። አቃለው እረዳለው። ብዙ እናቶች እንደዚህ ያሉ ዛሬ ዛሬ የተናኘን ነገር የምናየው አንድ ሌሎች እናቶች ከዚህ በኋላ ማልቀስ ስለሌለባቸው ወጣቶች ከተናኘ ተምረው እናቶቻቸው እንዳያስለቅሱ ህገወጥ የሰዎች ዝውውርም ወይም በህገወጥ የሰዎች ማኖር ስደት መውጣት ለማቆም መሞከር ነው። በሁለተኛ ደረጃ ደግሞ የሚወዳትን እናት እዛ ሄጃ አሳልፋላት አለው ካለ አገር ውስጥ ሆኖ መጀመሪያ ህይወቷን ያደር በጤና ትኖር እናት፣ ከዛ በኋላ እናት በጤና ከኖረች በኋላ ነው ወደ ተሻለ ነገር መምጣት የሚቻል። ዛሬ ተናኘን ሌላው ነገር እንኳን የሚቀር እንደው በልታ እንድታድር ሁላችንም የበኩላችን መጣር አለብን በሚል ነው በእግዚአብሔር ስም እጠይቃቸዋለሁ። አመሰግናለሁ። በእርስዎን በመጨረሻ ስ የሚያስተላልፉት ነገር ካለ እንጃ ከዚህ ከችግር እንደው ምስጋቤ መድኃኔዓለም ክርስቶስ ብሎ እንደው ሰው እንደው አንዳንድ ከራሩልኝ። ከዚህ ከችግር እሱም ሞቶ እኔም እንደው እንጃ ክርስቶስ፣ አንዳንድ መቼም ምስጋቤ እስከ አሁንም ድረስ ረድተውኛል። አሁንም ደግሞ እስካሁን ያው በህዝብ እርዳታ አንድ ሚሊዮን ብር ተከፍሏል። አንድ ሚሊዮን ብር ተከፈለ። ግማሹ ወደ አምስት መቶ ወደ ስድስት መቶ ድር ነው አንዳንድ ከአንዱ ላይ አምሳ ከአንዱ ላይ ሀያ ከአንዱ ላይ ሰላሳ አስር እንደዚሁ በቃ ያንን አሁን በቃ የሰው ገንዘብ ሲኖር ምን ምን ያህል እንደሚጨንቅ በስንት ጊዜ ውስጥ ማለት ነው? ስንት ጊዜ ውስጥ አንድ ሚሊዮን ብር አሁን ደግሞ አምስት መቶ ና ስድስት መቶ ጌታ መጀመሪያ ዳት ምክንያቱም እግዚአብሔር ስደት ያሉትን ወገኖቻችንም ማስለቅቆ በሰላም ከቤተሰቦቻቸው ጋር እንዲገናኙ የሁላችንን ጥሎት ያስፈልጋል። ስለተናኛውን ሳስብ ከዚህ በኋላ ልጅቷ ቢመጣም ጥሩ ነው ባይመጣም እናት እዳ ተበደራ ተበደራ። አሁን ከዚህ በኋላ ደግሞ ህይወቷ ምስቅልቅል ያለ ህይወት ብድር መክፈል ነው የሚሆነው። ባለዳዎች ዛሬ ገንዘቤን አምተው ብለው ነገር ሊያንቋት ይችላሉ። መጥተው እንደምታያት ከዚህ ቤት ስለዚህ እሷን በግል አላመጣሽ ብሎ ሌላ ነገር ሊያደርጉን ሊተናኮሉን፣ ምክንያቱም ገንዘቦችን ስለሚፈልግና ሁላችንም ቢያንስ እንኳን ተናኘን በሰላም ልትኖር እንደትችል ማድረግም ሌላው ኢትዮጵያዊነት ኃላፊነት ይመስለኛል። የብዙ ወንድሞች፣ የብዙ እህቶች፣ የብዙ እናቶች፣ የብዙ አባቶች፣ የብዙ ወገኖች ኃላፊነትና ግዴታ ነው የሚኖርብን እያስባል እንግዲህ በተለይ እኔ ማስተላለፍ የምፈልገው በዚሁ መንገድ በሊቢያም ሊሆን ይችላል። ብቻ በስደት ከሀገር የወጣችሁ ከኢትዮጵያ ውጭ የምትኖሩ ስደትን የምታውቁት የእናትን መከራ የምታውቁ ሰዎች እባካችሁ ለእኚህ እናት ድረሱላቸው። ላለሁኝ እንግዲህ ይህንን ነው የምናስተላልፈው። እንግዲህ ደግሞ እግዚአብሔር እርቷቸው፣ መልካም ዜና ይዘን የምንመጣበትን ጊዜ እግዚአብሔር ያቅርብልን። ላለሁኝ አመሰግናለሁ። እኔ የተለየ አድርጌ መልዕክትን የማስተላልፈው የገዳም ሰፈር ልጆች የሆናችሁ በተለያየ ዓለም ያላችሁ ይሄን ቪዲዮ የምትመለከቱ አብሮ አደጋችሁ ከእናንተ ጋር ትናንትና አብሮ ሲጫወት አብሮ ሲማር ቄስ ትምህርት ጀምሮ ያደገ ልጅ ነው። እንደምታውቁት ጊዮርጊስ አካባቢ ነው ያለው ልጅ ናፍቆ እናቱን ወደ ተሻለ ህይወት እሱንም ወደተሻለ ህይወት አሸጋግራለሁ ብሎ ነው የወጣው። ግን እናንተ የተሳካላችሁን ያህል እሱ ደግሞ ፌል አርጎበት እንደዚህ አይነት ስቃይ ውስጥ ነው ያለው። እናቱን ተመልከቱ። ስለዚህ እናትየው መረዳት አለባቸው። ተረባርባችሁ እንደው ተነጋግራችሁ፣ ተገናኝታችሁ፣ በስልክም በምንም ተነጋግራችሁ ይህንን የራም ሰፈር ወጣት ልናደን ይገባል። እናቱን ልንረዳ ይገባል። ምክንያቱም የእናንተ እናቶች እናንተ የተሻለ አገር ስላላችሁ በሰላም እየኖሩ የዚህ ልጅ እናት ግን ልጁ በረሃ ስደት ላይ ስለሆነ እየተሰቃየ ነገ ሞቱን እየጠበቀ ያለ ልጅ ደግሞ እናት ደግሞ በለቅሶ እዚህ ልትሞት። ስለዚህ ይህንን ግምት ውስጥ አስገብታችሁ በተቻለ መጠን በተቻለ መጠን እንደ አቅማችሁ ችግር ላይም ላይ ብትሆኑ እንደውም ሳና ቁርሳችሁን እንኳ አንጥታችሁ ይህንን ቤተሰብ ልታግዙ ልትረዱ በፈጣሪ ስም እጠይቃችኋለሁ። እግዚአብሔር ዋጋቸውን መክፈል። በጣም አመሰግናለሁ። እንደ ታላቅነቴ ማክበር እንደ ታላቅ እምነትም ደግሞ አዛችኋል ማለት በሚያስችል ደረጃ እምትወዱኝ የምታከብሩ የገዳም ሰፈልጆች ይህንን መልእክቴ እንድትቀበሉ በእግዚአብሔር ስም እጠይቃለሁ። በጣም አመሰግናለሁ።